ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በእለተ አርብ የማለዳ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁም ከኛ ጋር ቆይታችሁን እንታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከእነዚህ መካከል ትናንትና የተደረጉ በርከት ያሉ ጨዋታዎች አሉ። የእነሱን የጨዋታ ውጤቶችም እንዲሁም የምንገልጽላችሁ ነው የሚሆነው። በዩኤፋ ኔሽንስ ሊግ ትናንትና ፖርቱጋል ጨምሮ በርከት ያሉ ቡድኖች ጨዋታቸውን አድርገዋል። የእነሱን የጨዋታ ውጤቶችም በዛሬ ፕሮግራማችን ላይ እናነሳላችኋለን። ከፕሮግራማችን ፍጻሜ አብራችሁኝ ነት ቆዩ ነው። በአክብሮት የሚጋብዘው ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችኝ ቆዩ እስከ ፕሮግራማችን ፍጻሜ ድረስ። ትላንትና የተደረጉ ጨዋታ ውጤቶችን በማንሳት ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የዛሬ ጨዋታዎችንም እንዲሁን ጠቁማችኋለን። ትላንትና በአውሮፓ የኔሽንስ ሊግ ጨዋታዎች በርከት ያሉ ጨዋታዎች ትላንትና ተደርገባል። ሲጠበቁ የነበሩ ትልልቅ ጨዋታዎች ያሉ ከእነዚህ መካከል ትናንትና ጀርመን ጣሊያንን ማሸነፍ ችላለች። እንዲሁ ዴንማርክ ፖርቱጋልን አሸንፋለች። ክሮኤሺያም ፈረንሳይን ሁለት ለዜሮ ያሸነፈችበት ውጤት ትናንትና ሲጠበቅ የነበረው ሌላኛው ጨዋታ ነው። ኔዘርላንድና ስፔን ደግሞ ጨዋታቸውን በአቻ ውጤት ነው ትናንትና ማጠናቀቅ የቻሉት። ዴንማርክ ከፖርቱጋል ጋር ያደረገችውን ጨዋታ በራስመስ ወይላንድ ብቸኛ ጎል አንድ ለዜሮ በሆነ ውጤት ነው ማሸነፍ የቻለቸው። የመልሱ ጨዋታ ፖርቱጋል ሊዝበን ላይ የሚደረግ ይሆናል። ጀርመን ከጣሊያን ጋር ያደረገውን ጨዋታ ደግሞ ጀርመን ሁለት ለአንድ አሸንፋለች። የዩሊያን ኔግልስመን ቡድን ሁለት ለአንድ በሆነ ውጤት ሲያሸንፍ የጀርመን እንግቦች ሊዮን ጎሬትስካ ና ክሌደንስት ነው ጎሉን ማስቆጠር የቻለው። እንዲሁ ለጣሊያን ብሔራዊ ቡድን ደግሞ ሳንድሮ ቶናሊ ብቸኛውን ጎል ማስቆጠር የቻለም ተጫዋች ነው። ሌላኛው ክሮኤሽያ ከፈረንሳይ ጋር ያደረገችው ጨዋታ ነው። በቡዲሚር ና በፔሪሲች ግቦች ታግዛ ክሮኤሽያ ፈረንሳይን ሁለት ለዜሮ በሆነ ውጤት ያሸነፈችበት መርሃ ግብር ትላንትና የተደረገው ጨዋታ ነው። የስፔን ብሔራዊ ቡድን በበኩሉ ከኔዘርላንድ ብሔራዊ ቡድን ጋር ትናንትና ያደረገውን ጨዋታ ሁለት ለሁለት በሆናቸው ውጤት ነው ያጠናቀቀው። የኔዘርላንድን ግብ ኮዲ ጋክፖ ና ራይንደርስ ሲያስቆጥሩ ኒኮ ዊሊያምስ ና ሚካኤል ሜሪኖ ስፔንናቸው ያደረጉ ሁለት ግቦችን ትላንትና ማስቆጠር የቻሉ ተጫዋቾች ናቸው። ሲጠበቀው የነበሩ ጨዋታዎች እነዚህ ናቸው። ስሎቫኪያ ከስሎቬኒያ ዜሮ ለዜሮ ተለያይተዋል። ሪፐብሊክ ኦፍ አይርላንድ ቡልጌሪያን ሁለት ለአንድ ያሸነፈችበት ውጤት ትላንትና የተደረገ ነው። ኮሶቮ አይስላንድን ሁለት ለአንድ እንዲሁ አሸንፋለች። አርሜኒያ ና ጆርጂያም ጨዋታቸውን አድርገው ጆርጂያ ይህንን ጨዋታ ሶስት ለዜሮ በሆነ ውጤት ማሸነፍ የቻለችበትን አጋጣሚ ነው ትላንትና የተመለከት ነው እንዲሁ ሌላኛው ትናንትና የተደረገው ጨዋታ ደግሞ ቱርክ ና ሃንጋሪ ያደረጉት መርሃ ግብር ነው። ተርኪ ይህንን ጨዋታ ሶስት ለአንድ በሆነ ውጤት እንዲሁም አሸነፍ የቻለችበት አጋጣሚን ተመልክተናል። ሃንጋሪን ነው ሶስት ለአንድ ያሸነፈችው። ዩክሬን ትናንትና ቤልጅየምን አስተናግዳ ሶስት ለአንድ በሆነ ውጤት ያሸነፈችበት ሌላኛው ተጠባቂ የነበረ ጨዋታ ነው። ቲቦ ኮርቶባ ከረጅም ጊዜያቶች በኋላ ለብሔራዊ ቡድኑ ተመልሶ ትናንትና ጨዋታውን አድርጓል። ነገር ግን በዩክሬን ብሔራዊ ቡድን ሶስት ግቦች ተቆጥሮበት ነው የወጣው። እንግዲህ ኦስትሪያ ና ሰርቢያም ትናንትና ጨዋታቸውን አድርገው አንድ ለአንድ ጨዋታቸውን ሲያጠናቀቁ ስኮትላንድ ደግሞ ግሪክን አንድ ለዜሮ በሆነ ውጤት አሸነፈችበት መርሃ ግበር ትናንትና የተደረገ እንግዲህ ተጠባቂ የአውሮፓ የኔሽንስ ሊግ ጨዋታ ውጤቶች ናቸው። በአፍሪካም እንዲሁ የዓለም ዋንጫ ማጣሪያ ጨዋታዊ ትናንትና ተደርገዋል። እኛ ምድብ ውስጥ የሚገኙት በኢትዮጵያ ምድብ የሚገኙት የሴራ ሊዮን ብሔራዊ ቡድን ና ጊኒቢሳው ትናንትና ጨዋታቸውን አድርገው ሴራ ሊዮን ጨዋታውን ሶስት ለአንድ በሆነ ውጤት ማሸነፍ ችላለች። የሴራ ሊዮንን የማሸነፊያ ግቦች እንግዲህ ማስቆጠር የቻሉት ሶስት ተጫዋቾች ናቸው። ሴራ ሊዮን ማሸነፏን ተከትሎ ነጥቧን ስምንት በማድረስም የምድቡ ሁለተኛ ደረጃ ላይ መቀመጥ ችላለች። እንግዲህ ዛሬ ሌሊት ደግሞ ከግብፅ ብሔራዊ ቡድን ጋር ጨዋታቸውን የሚያደርጉት ዋሊያዎቹ በሶስት ነጥብ አምስተኛ ደረጃ ላይ ነው የተቀመጡት። የምድቡ ጨዋታዎች እንግዲህ ዛሬ ምሽትም ሲቀጥሉ፣ ኢትዮጵያ ከግብፅ ጋር፣ ቡርኪና ፋሶ ደግሞ ከጂቡቲ ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ። ኢትዮጵያዊው ዳኛ በአምላክ ተሰማ በዋና ዳኝነት የመራው የምድብ ሶስት የቤኒንና የዚምባብዌ ጨዋታ ደግሞ ሁለት ለሁለት በሆነ ውጤት ነው ትናንትና መጠናቀቅ የቻለው። ምድብ ዲ ላይ ኬፕ ቨርዴ ከሞሪሸስ ጋር ጨዋታውን አድርጋ ኬፕ ቨርዴ አንድ ለዜሮ በሆነ ውጤት ማሸነፍ ችላለች። ሊቢያና አንጎላ በዚሁ ምድብ አንድ ለአንድ ነው ጨዋታቸውን ያጠናቀቁት። ምድብ ኤፍ ላይ ደግሞ ጋቦን ሲሸልስን ሶስት ለዜሮ ስታሸነፍ፣ ጋምቢያና ኬንያ ሶስት ለሶስት ጨዋታቸውን አጠናቀዋል። ምድብ ጂ ላይ ሞዛምቢክ ዩጋንዳን ሶስት ለአንድ በሆነ ውጤት ማሸነፍ ችላለች። ምድብ ች ላይ ናሚቢያ ማላዊን አንድ ለዜሮ ስታሸንፍ ምድብ አይ ላይ ደግሞ ማሊ እንግዲህ ኮሞሮስን ሶስት ለዜሮ በሆነ ውጤት ያሸነፉበት መርሃ ግብር ትናንትና በአፍሪካ ዞን የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። ዛሬ ማልታ ከፊንላንድ፣ ፖላንድ ከሉቴኒያ ጋር ጨዋታቸውን ያደርጋሉ። ሳይፕረስ ከሳን ማሪኖ፣ ሮሜኒያ ደግሞ ከቦስኒያ ና ሄርዞጎቪኒያ ጋር ጨዋታዋን ታደርጋለች። እንዲሁ አንዶራ ና ላቲቪያ፣ እንግሊዝና አልቤኒያም ዛሬ እንግዲህ ጨዋታቸውን የሚያደርጉ ናቸው። በአፍሪካም የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። እኛ ምድብ ላይ የሚገኙት ቡርኪና ፋሶ ና ጅቡቲ ጨዋታቸውን ያደርጋሉ። ኢትዮጵያና ግብጽም ሌሊት ስድስት ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ምድብ ሁለት ላይ ኮንጎ ዲሞክራቲክ ሪፐብሊክ ከሳው ሱዳን ጋር ጨዋታዋን ታደርጋለች። ምድብ ሲ ላይ ሳውዝ አፍሪካ ከሌሶቶ፣ ሩዋንዳ ከናይጄሪያ፣ ምድብ ኢ ላይ ኒጀር ከሞሮኮ፣ ምድብ ኤፍ ላይም ብሩንዲ ከኮት ዲቮር እንዲሁም ምድብ ጂ ላይ ቦትስዋና ከአልጄሪያ እና ጊኒ ከሶማሊያ ምድቦች ላይ ኢኳቶሪያል ጊኒ ከሳውቶሜ እና ፕሪንሲፔ እንዲሁም ግሩፕ አይ ላይ ደግሞ ጋና ከቻድ ጋር ዛሬ የሚደረጉ በአፍሪካ ዞን የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። እንደማውቀው ከሆነ ክለቡ ዓለም ላይ ካሉ ከተለያዩ የግራ መስመር ተከላካዮች ጋር ስሙ ተያይዟል። ነገር ግን እኔ በክለቡ ቤት ምንም ነገር ቢፈጠር እኔ የመጫወቻ ጊዜ አብቅቷል ብዬ ፈጽሞ አላስብም። ክለቡ በዛ ቦታ ላይ ተጫዋቾችን የሚገዛ እኔም ለቦታ ይፎካከራለሁ እንጂ ፈጽሞ ወደኋላ አልልም ብሏል። አንድሬው ሮበርትሰን ነው ይህንን ሀሳብ የሰጠው። ሊቨርፑሎች ሚሎስ ኪርኬዝን ለማስፈረም ተቃርበዋል። ተጫዋቹ ከአርሰናል፣ ማንቸስተር ሲቲና ሪያል ማድሪድ ጥያቄ ቢቀርብለትም ፍላጎቱ ግን ሊቨርፑል መጫወት ነው ብሏል። ማርክ ዳግላስ ነው ይህንን ሀሳብ የሰጠው በተለይ ደግሞ ሃንጋሪያዊው ዶሚኒክ ሶቦዝ ላይ በብሔራዊ ቡድን ማርክ ሚሎስ ኪርኬዝን እያነጋገረው እንደሆነ የሚያሳዩ ዘገባዎች ጭምር እየወጡ ይገኛሉ። ዳቪድ ኦርነስቲን ስለ ዲን ሆይችሰን ይናገራል። ሪቻርድ ሂውዝና፣ እንዲ አንዳንድ ሊቨርፑል ውስጥ ያሉ ሰዎች እንግዲህ ሆይችሰንን ያውቁታል ብዬ አስባለሁ። ነገር ግን እሱን ለማስፈረም ስራ ላይ ናቸው የሚለውን ነገር አላረጋገጥኩም ሳስበው በአንፊልድ ዙሪያ አዲስ የማል ተከላካይ የማስፈረም ፍላጎት አለ። ሊቨርፑል ያ ቦታ ላይ ትኩረት እንደሚሰጡ እናያለን። ሁላችንም ማወቅ ያለብን ነገር ቢኖር በሚቀጥሉት ሳምንታት የዲን ሆይችሰን ጉዳይም ትልቁ የዝውውር አጀንዳ ይሆናል ሲልም የተናገረው የአትሌቲኮ ማድሪድ ዋጥቅ የሆነው ሁሊያን አልቫሬስ ከሰሞኑ የሊቨርፑል ኢላማ ነው እየተባለ ሲወራ ነበር ነገር ግን አሁን ላይ በወጡ መረጃዎች መሰረት እንደማይሸጥ ነው የተረጋገጡ። አትሌቲኮ ማድሪዶች ያንን ተጫዋች በፍጹም መሸጥ እንደማይፈልጉ ዘገባዎቹ አሳይተዋል። ቨርጅል ቫን ዳይክ ወደ ፓሪስ ሳን ዠርሜን ሊሄድ ነው የሚሉ ዘገባዎች ሰሞኑን ዳቪድ ኦርነስቲንም ጨምሮ በርካቶች ሲዘግቡ እንደነበር ይታወሳል። ሁሉም የዝውውሩ አካላቶች ቨርጅል ቫን ዳይክ ወደ ፓሪስ ሳን ዠርሜን እንዲሄድ ጉልህ ሚናን ይጫወታሉ። ሊቨርፑሎች የተጫዋቹን ኮንትራት እንደሚያራዝሙ እርግጠኞች ናቸው ብሏል ዳቪድ ኦርነስቲን በዘገባው። አርሰናልን የተመለከቱ መረጃዎችን ደግሞ እናያንሳ። ፖል ስኮልስ፣ ጄሚ ካራገር፣ ጄሬሚ ፔናንት ትውልደ ኤርትራዊ ዋጥቂ እንግዲህ በክረምቱ ኒውካስልን ለመልቀቅ ከወሰነም ሊቨርፑልን መቀላቀል እንዳለበት ይጠቁማሉ። ጄረሚ ፔናንት ሲናገር ሊቨርፑል ኑኔዝን ሽጦ በአሌክዛንደር ኢሳክ መተካት አለበት ብሏል። አሌክዛንደር ኢሳክ ለየትኛውም ቡድን ድንቅ ፈራሚ ይሆናል። ሊቨርፑልን ከተቀላቀለም የዝውውር መስኮቱ ምርጡ ፈራሚ ይሆናል ብዬ አስባለሁ። ከሱ የሚገኘው የጎል መጠን በሚቀጥለው ሲዝን ሊቨርፑል አሸናፊ ሊያደርገው እንደሚችል አምናለሁ። ሊቨርፑል ዳርዊን ኑኔስን በመሸጥ የኒውካስሉን ኮከብ ማምጣት አለበትም ሲል ነው ጀረሚ ፔናንት የተናገረው። ፖል ስኮልስ አሌክዛንደር ኢሳክ ከአርሰናል የተሻለ ክለብ ይገባዋል ሲል ይናገራል። አሌክዛንደር ኢሳክ ሁሉም ሰው ይወደዋል። አርሰናል የሚሄድበት እድል ግን አይታየኝም ከአርሰናል የተሻለ ክለብ ይገባዋል ስለ ማድሪድ እያወራን ነው ሊቨርፑል አጥቅ ይፈልጋል አርሰናል መሄድም አደጋ ሊኖረው ይችላል ብሏል ሊቨርፑል የተሻለ እድል አለው ሲቲና ማድሪድም ተመሳሳይ እድል አላቸው የእሱ እይታ ከአርሰናል ከፍ ያለ መሆን አለበት ማንቸስተር ዩናይትድ ሊፈልገው ይችላል አሁን ባለበት ደረጃ ግን የማይታሰብ ነው አርሰናሎች ሊያሻሽል ቢችልም የተሻለ ክለብ ግን ይገባዋል ብዬ አስባለሁ ያለው ደግሞ ፖል ስኮልስ ነው ጄሚ ካራገር ደግሞ ሲናገር ሊቨርፑል ፕሪሚየር ሊጉን ካሸነፈ የአሌክዛንደር ኢሳክ ማረፊያ አንፊልድ ይሆናል ይላል። አርሰናል ወደ ሌላ ደረጃ ደርሰባል። በአርሰናል ሊሳካለትና ከዚህ የበለጠ ሊሻሻል ይችላል። እኔ ግን በሱ ውስጥ የተሻለ ነገር እንዳለ አስባለሁ እውነቱን ለመናገር ደግሞ ሊቨርፑልም የተሻለ የመሃል አጥቂ ማስፈረም ይፈልጋል። ስሙን ከአርሰናል ጋር የሚያገናኝ ወሬ ከየት እንደመጣ ባይገባኝም ኒውካስልን ለመልቀቅ ከውስን ና ሊጉን ካሸነፈ የእሱ ማረፊያ አንፊልድ መሆን ይገባባል። ምርጫው አሸናፊ ቡድን ሊሆንም ይገባል ሲል የተናገረው ስዊድናዊ አሌግዛንደር ይሳክ ከዚህ ቀደም እንግዲህ ከ8 ዓመት ጀምሮ ሊቨርፑልን እየደገፍኩ ያደግኩት እናም አንድ ቀን ለቀዮቹ መጫወት እፈልጋለሁ ብሎ እንደነበረም የሚታወስ ነው። አሌግዛንደር ይሳክ ስለ ፕሪምየር ሊጉ የስቴዲየም ድባብ መጠየቅ በእንግሊዝ ከሜዳ ውጭ መጫወት በጣም አስቸጋሪ ነው። አንድ ስቴዲየም ብቻ ምረት ከተባልኩኝ አንፊልድ እንዳለው አስደናቂ ስቴዲየምም ነው ሲል ነው እንግዲህ ገልጾ ነበር። ይላል ጄሚ ካራገር ጨምሮ ሲናገር ሌላኛው እንግዲህ ኤርትራዊ መሆኔ በህይወቴ ትልቅ ቦታ አለው ያኮራኛል የሚለው ትውልደ ኤርትራዊው በ2018 ኤርትራን መጎብኘቱ የህይወቱ ምርጡ ጉዞም እንደነበር ጭምር ነው። የሚገለጸው ይህንን ተጫዋች ለማስፈረም አርሰናል እና ሊቨርፑል በተለይ በትልቁ በክረምቱ የተጫዋቾች የዝውውር መስኩት ይፎካከራሉ ተብለው ይታሰባሉ። እነዚህ ሁለት ክለቦች የትኛው ያስፈርመዋል በርካቶች የሚጠብቁት ነው። በዚህ ሲዘን 23 ጎሎችን ማስቆጠር የቻለውና ከሞሐመድ ሳላህና ሀላንድ ጋር ለፕሪምየር ሊጉ ኮከብ ግባግቢነት በመፎካከር ላይ የሚገኘው አሌክዛንደር ኢሳክ ኒውካስል ዩናይትድ ከ7 ዓመታት በኋላ የዋንጫ ባለቤት ሲሆንም ትልቁን አስተዋጽኦ ማበረከቱን እናስታውሳለን። ዳቪድ ኦርነስቲን ከኒውካስል ዩናይትድ ተጫዋቾች ጋር ስለተያያዙ የዝውውር መረጃዎች ያነሳል። ስለ ብሩኖ ጉማሬ ሲያነሳም ከኒውካስል ይለቃል ብዬ አላስብም፣ አርሰናል ግን ራሱ እንደሚፈልገው መረጃው የለኝም ሲልም ነው ዳቪድ ኦርነስቲን የተናገረው። ስለ አሌክዛንደር ኢሳክም እንዲሁ ሲናገር አሁንም በዚህ ዝውውር አቋሚ አልተቀየረም፣ አርሰናል የሚያስፈርመው አይመስለኝም፣ የማይሆን ዝውውር ነው፣ ክለቡም ሊለቀው አይፈልግም፣ ዋጋውን በጣም ውድ ነው ሲል ነው እንግዲህ ስለ ሁለቱ ተጫዋቾች ስለ ሁለቱ የኒውካስል ዩናይትድ ተጫዋቾች ዴቪድ ኦርነስቲን መረጃውን እያጋራ የሚገኘው። የማክስ ዶውመን የወደፊት ቆይታ ምን ይመስላል? እድሜው ሲደርስስ ከአርሰናል አርሰናል ጋር ኮንትራት ይፈርማለ በርካቶት የሚጠብቁት ነው። እንደሚታሰበው ከሆነ እሱን የማሳመን ስራ የአርሰናል ይመስላል። እስከ ቀጣይ ዓመት ድረስም ውሳኔ ምን እንደሆነ ሊያሳውቅ እንደሚችል ነው የሚታመነው። የአርሰናል ደጋፊ ነው፣ በዛ ምክንያት ክለቡ ጥሩ ቦታ ላይ እንዳለ ይታሰባል። ነገር ግን ብዙ ትልልቅ ክለቦች ተጫዋቹን ማስፈረም ይፈልጋሉ። አርሰናል የተጫዋቹ የወደፊት ህይወት በምን መንገድና እቅድ መሄድ እንዳለበትም ማረጋገጥ ይኖርበታል። ተጫዋቹን በጥሩ ብቃት መቀጠል እንዳለበት ነው የሚታመነው። አሁን ላይ ትኩረቱ በቀጣዩ ቅድመ ውድድር ከክለቡ ጋር ማሳለፍ ነው። በባለፈው ወቅትና ከዋና ቡድኑ ጋርም ወደ ዱባይ መሄዱ አርቴታ ምን ያክል ለተጫዋቹ ቦታ እንዳለው የሚያሳይ ነው። አሁን ከእንግሊዝ ታዳጊ ቡድን ጋር ጨዋታ አለበት። እንግዲህ ታዳጊ ተጫዋቾች ገና በጊዜም በክለብና በሀገር ስለሚኖራቸው እድገትም እንግዲህ ያላቸው ክብርም ከፍ ማለት እንዳለበት ጭምር ነው ዳቪድ ኦርነስቲን እየዘገበ የሚገኘው። ሪካርዶ ካላፊዮሪ ትላንትና ጣሊያን ከጀርመን ጋር ባደረገችው ጨዋታ ጉዳት አጋጥሞታል። ካላፊዮሪ ከዚህ እንግዲህ በፊት የተጎዳው ጉልበቱ ላይ በድጋሜ ህመም እንደተሰማው ነው ዘገባዎች ያሳዩት። ሪካርዶ ካላፊዮሪ ጉዳቱ ግን ከባድ እንዳልሆነና ተጨማሪ ምርመራዎች እንደሚያስፈልጉት ከጣሊያን የወጡ መረጃ ምንጮች እየዘገቡ ነው። የጣሊያን ብሔራዊ ቡድን አሰልጣኝ የሆኑት ሉቺያኖ ስፓሌቲም የካላፊዮሪ ጉዳት ምን ያክል ከባድ እንደሆነ አላውቅም። በሚቀጥሉት ሰዓታት ምርመራዎችን የምናሳውቅ ይሆናል ሲልም ነው ሉቺያኖስ ፓሌቲ ጨምረው የተናገሩት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዩናይትድ በአጭር የቀናት ልዩነት ብዙ ጨዋታዎችን አድርጓል። ማንቸስተር ዩናይትድ ከ2022/23 የውድድር ዘመን ወዲህም በአጭር የቀናት ልዩነት በርካታ ጨዋታዎችን ያደረገ ቀዳሚ ክለብ መሆኑ ተረጋግጧል። ማንቸስተር ዩናይትዶች ከ2022/23 የውድድር ዘመን ጀምሮ ከ72 ሰዓታት ባነሰ የእረፍት ጊዜ ውስጥም 42 ጨዋታዎችን ማድረጋቸው ተነግሯል። ሪያል ማድሪድ 41 ጨዋታዎችን በማድረግ ከአራቱ የአውሮፓ ታላላቅ ሊግ ክለቦችም ሁለተኛ ደረጃ ላይ ተቀምጠዋል። ማንቸስተር ዩናይትድ 42 ጨዋታዎችን ያደርገዋል። ሪያል ማድሪድ 41፣ ባርሴሎና 40፣ ፊዮረንቲና 39 እና ዌስትሃም ዩናይትድ 36 ጨዋታዎችን ማድረግ የቻሉ ቡድኖች ናቸው። ጆብ ቤሊንግሃም ዋነኛው ኢላማ ሆኗል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በገበያ ውስጥም በንቃት ይሳተፋል ተብሎ ይጠበቃል። ማንቸስተር ዩናይትድ አዳዲስ ተጫዋቾችን ከማስፈረም ባሻገር በርካታ ተጫዋቾችንም ለሽያጭ እንደሚያቀርብ የሚጠበቅ ነው። የዩናይትድ ባለሥልጣናት ከቅርብ ጊዜ ወዲህ እየተከታተሉ የሚገኘው እድሜያቸው ወጣት የሆኑ ተጫዋቾችን የማስፈረም ስትራቴጂ በቀጣዩ ክረምትም ማጠናክረው እንደሚቀጥሉበት ይታሰባል። ማንቸስተር ዩናይትድ በክረምቱ ለማስፈረም በራዳር ውስጥ ከያዛቸው ወጣት ተጫዋቾች ውስጥም ጆቤ ቤሊንግሃም ቀዳሚውን ስፍራ እንደሚስት ተጠቁሟል። የሻምፒየንሺፕ ክለብ ሰንደርላንድ ለታዳጊው ተገቢ የሚለውንም የዝውውር ሂሳብ ከቀረበለት ተጫዋቹን አሳልፎ ለመስጠትም ፈቃደኛ እንደሆነም ነው የተገለጸው ብለዋል የመረጃ ምንጩ ስታንዳርድ ስፖርት ነው የራስመስ ሆይላንድ ወኪል ገበያውን በማጥናት ላይ ይገኛል ዴንማርካዊው የማንቸስተር ዩናይትድ የፊት መስመር አጥቂ ራስመስ ሆይላንድ በዚህ ውድድር ዓመት በተጠበቀው ልክም ቡድኑን እያገለገለ እንደማይገኝ ይታወቃል። ይህንን ተከትሎ ተጫዋቹ በመጪው የክረምት የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል እንዳለ በርካታ ዘገባዎች እየጠቆሙ ይገኛሉ። የተጫዋቹ ወኪል ከወዲሁ ሆይላንድ በክረምቱ የዝውውር መስኮት ዩናይትድን ለቀው ወደ ሌላ ክለብ ማምራት የሚችልበት ሁኔታን ዙሪያ እንግዲህ በርካታ ክለቦች ድርድር መጀመራቸው ነው እየተገለጸ የሚገኘው ብለዋል ግሬም ቤይሊ በዘገባው። ዩናይትዶች አንቷን ሴሜኒዮን ለማስፈረም ንግግር ጀምሯል ተባለ። ማንቸስተር ዩናይትድ የቦርን መዝን የፊት መስመር ተጫዋች አንቷን ሴሜኒዮን ለማስፈረም ከተጫዋቹ ክለብ ጋርም ንግግር መጀመሩ ተገልጿል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ለአንዶኒ ኢራኦላው ክለብ እስከ 40 ሚሊዮን ዩሮ ለማቅረብም ፈቃደኛ መሆኑ ሲገለጽ ቦርን መዝ በበኩሉም ከተጫዋቹ ዝውውር በትንሹ 50 ሚሊዮን ዩሮ ይፈልጋል ተብሏል። ዩናይትድ ለተጫዋቹ የአምስት ዓመታት ውል በማቅረብ በዝግጅት ላይ መሆኑ ተሰምቷል። ጋናዊው የፊት መስመር አጥቂ በዚህ የውድድር ዓመት በክለቡ በወርንመዝም አስደናቂ አገልግሎትን እየሰጠም እንደሚገኝ ነው አፍሪካን ፉት መረጃውን ያጋራው። ዩናይትዶች ጆቫኒክ ዌንዳ ላይ ትልቅ ፍላጎት አልነበራቸውም የሚል ዘገባ ደግሞ ወጥቷል። ፖርቱጋላዊው የመስመር ተጫዋች ጆቫኒክ ዌንዳ ወደ ምዕራብ ለንደኑ ክለብ ቼልሲ ያደረገውን ዝውውር ማጠናቀቁ ይታወቃል። በተጫዋቹ ፈላጊ ክለቦች ውስጥ ማንቸስተር ዩናይትድ በቀዳሚነት ሲጠቀስ የነበረ ሲሆን ከዚህ በተጨማሪም በብዙዎች ዘንድ መዳረሻው ቲያትር ኦፍ ድሪምስ ይሆናል ተብሎ ቢጠበቅም ሰማያዊዎቹ ሳይታሰቡ ግን ተጫዋቹን በእጃቸው አስገብተዋል። ሆኖም አሁን ላይ ግን የወጣው የላውሪ ዊትዌል ዘገባ ማንቸስተር ዩናይትድ ለተጫዋቹ የነበራቸው ፍላጎት በከፍተኛ በሚባል ደረጃ የሚጠቀስ እንዳልነበር ነው የጠቆመው። እንደ ላውሪ ዊትዌል ዘገባ ከሆነ ዩናይትድ ከጂዮቫኒ ኩዌንዳ ይልቅ በቦታው ሌሎች አማራጮችን መመልከት እንደመረጠም ነው ዘገባው ጨምሮ የገለጸው። ዩናይትዶች የቦሪሲያ ዶርትመንዱን አማካይ ፍላይከን ኒሜቻን እንግዲህ ፍላጎት እንዳላቸው እየተገለጸ ይገኛል። እንዲሁም ተጫዋቹ በመጪው ክረምትም ለማስፈረም እስከ 40 ሚሊዮን ፓውንድ ለማቅረብም ዝግጁ ናቸው። ማንቸስተር ነትድ ፌሌክስ ኒሜቻን ለማስፈረም ግን ፍላጎት እንዳለው ነው የጀርመኑ ሚዲያ ቢልድ መረጃውን ያጋረው። ለማንቸስተር ዩናይትድ እጅጉን ቅርብ የሆነው ላውሪ ዊትዌል ስለ ኮቢ ማይኖ ኮንትራት ተጠይቆ ምላሹን ሰጥቷል። በእነዚህ ጉዳዮች ዙሪያ የሩበን አሞሪም ጣልቃ ገብነት ግድ ነው። ተጫዋቹ ምን ያክል ደቂቃዎችን ይጫወታል፣ የሚፈልጋቸውንስ ነገር ያሟላል ላይ የሚሉት ነገሮች ከግምት ውስጥ ይገባሉ። ምንም እንኳን ሩበን አሞሪም በሚዲያ ላይ በጋርናቾ ዙሪያ የሚናገራቸው ነገሮች አውንታዊ ቢሆኑም፣ በውስጥ ግን በውስጥ አዋቂነት ግን ሀሳቡን ቀይሯል ብዬ አስባለሁ ኮቢ ማይኖ በመጎዳቱ ምክንያት እንደዚህ አይነት ነገሮች ያላጋጠሙትም ሲልም ጭምር ነው እየገለጸም የሚገኘው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ እና ማንቸስተር ዩናይትድ ከውጭ ሀገራት የመጡ ተጫዋቾች ዕድሜ በማጭበርበር ወንጀል ተጠርጥረዋል። ይህ ጥርጣሬ የተነሳው ባለፉት ጥቂት ዓመታት ወደ እንግሊዝ የመጧቸው ስድስት ተጫዋቾች እድሜ አሳስተው ስላስገቡ ነው። እንዲሁም ደግሞ ይህንን ማጭበርበር የሚደግፉ ብዙ መረጃዎችም ተገኝተዋል። ይህ ጉዳይ ከተረጋገጠ ክለቡም ሆነ ተጫዋቾቹም ከበድ ያለ ቅጣት የሚደርስባቸው ይሆናል። ምክንያቱም በእግር ኳስ ውስጥ እድሜን እንግዲህ ማሳሳት በጣም ትልቅ ችግር ነው። የተጫዋቾቹን እድሜ ያለ አግባብ ከመቀነስ የተለያዩ ጥቅማጥቅሞችንም እንዲያገኙ ስለሚያደርግ ነው ብሏል ቴሌግራፍ በዘገባው። ማንቸስተር ሲቲ ብራዚላዊውን የክንፍ መስመር ተጫዋች ራፊኒሃን ለማስፈረም ከ80 ሚሊዮን ዩሮ በላይ ለባርሴሎና ለማቅረብም በመዘጋጀት ላይ እንደሆኑ ኤል ናሲዮናል የተባለው የመረጃ ምንጭ ዘግቧል። ማንቸስተር ሲቲ የዩቬንቱስን ኬናን ይልዲዝም ቱርካዊውን ተጫዋችም በ90 ሚሊዮን ዩሮ የተገመተውን ታዳጊ ላይም ፍላጎት እንዳላቸው ዘገባዎች ይጠቁማሉ። በተለይ ቲም ቶክ ነው ይህንን መረጃ ያጋራው። የሲቲው አዲሱ ስፖርቲንግ ዳይሬክተር ሁጎ ቪየና በፍራንቸስኮ ትሬንካው ላይ ብቃቱ ተደንቀባል። በዚህም ምክንያት ተጫዋቹ በክረምቱ ለማስፈረምም በቅርበት እንደሚከታተሉት ነው ስፖርት ዊትነስ መረጃውን እያጋራ ሁላይ የሚገኘው ሌላኛው ከማንቸስተር ሲቲ ጋር ስሙ እየተነሳ የሚገኘው ፍሎሪያን ቨርትስ ነው። በማንቸስተር ሲቲ በጥብቅ የሚፈለገው ጀርመናዊ አማካይ በባየር ሌቨርኩሰን ቤት ሊቆይ ይችላል ሲል ስፖርት ቢልድ ዘግቧል። የኬቨን ደብሮይና የረጅም ጊዜ ተተኪ ተደርጎ የታሰበው ጀርመናዊ ኮኮ ፍሎሪያን ቨርትስ በባየር ሌቨርኩሰን እስከ 2028 የሚያቆየውን ኮንትራት ሊፈርም እንደሚችል ተገልጿል። ለዚህም እንደ ምክንያትነት የተቀመጠው የቤተሰቦቹ ፍላጎት እንደሆነም ነው የሚዘገበው። ከኬቨን ደብሮይና ውጪ ሁነኛ አማካይ ያጡት ሲቲዎችም በዘንዶ ውድድር አይነት በፈጠራ በኩልም እጅግ ተቸግረው ይገኛሉ። በቀጣዮቹ ዓመታት የኬቨን ደብሮይና ቦታ ክፍት እንደሚሆን የሚጠበቅ ሲሆን ክፍት እንግዲህ ከመሆኑም በላይ የሚመጣው ተጫዋች እጅግ ኃላፊነት የመብዛት እንደሚሆንበትም ይጠበቃል። ፍሎሪያን ቬርት ለዚህ ቦታ ከታጩ ተጫዋቾች አንደኛው ሲሆን አሁን ላይ እየተሰሙ ያሉ ዜናዎች ተጫዋቹ በቀጣዩ የዓለም ዋንጫ ለመሳተፍ ሲል በጀርመኑ ክለብ ሊቆይ ይችላል ሲል ነው የገለጸው። ዜናው አክሎም ሲቲን ጨምሮ በርካታ ክለቦች የሚፈልጉት የ21 ዓመቱ ወጣት በቤተሰቦቹ የሚወከል በመሆኑ ከ2026 በፊት የሚፈልግ የትኛውም ክለብ ከ150 ሚሊዮን ዩሮ እንግዲህ ለሌቨርኩሰን ቤትም መክፈል ይጠበቅበታል ተብሎ ነው የሚታሰበው። ሮያል ማድሪድን እንመልከት። ፉትቦል እንግዲህ ፍራንስ ፉትቦል ባል በባለፈው የባሎን ዶር አሰጣጥ ዙሪያ ምን እንደተፈጠረም ለማስረዳት የሪያል ማድሪድን ፕሬዚደንት ፍሎረንቲኖ ፔሬዝን ለማነጋገር ፍላጎት እንዳለው መረጃዎች ያሳያሉ። ኒኮፓስ አሁንም የእኛ ተጫዋች ነው። በጣሊያን ያለውን እድገት በቅርበት እየተከታተልን ነው። በውድድር ዓመቱ መጨረሻ ስለሱ የወደፊት ሁኔታ እንወስናለን። በኮሞ ድንቅ ስራ እየሰራ ነው። ነገር ግን በፊትም በሱ ላይ ጥርጣሬዎች የሉንም ሲል እንግዲህ ጥሩ ተጫዋች እንደሆነ እናውቃለን ሲል ነው ካርሎ አንቸሎቲ በኮሞ ድንቅ ዜን እያሳለፈ ስለሚገኘው ኒኮፓዝ ሀሳባቸውን የሰጡት። ሪያል ማድሪድ ዮሃን ማርቲኔዝ ኤሲኤል ካጋጠመው በኋላም ተጫዋቹ ላይ ሙሉ እምነት አለው በሱ የማገገም ሂደትም በጣም ደስተኞች ናቸው እናም ከጉዳቱ ለማገገም ባሳየው ጥረትም ስጦታ የሆነለት ዘንድም በውድድር ዓመቱ መጨረሻ ለሚካሄደው የዓለም ክለቦች ዋንጫ ከቦርኑ ጋር ይዘው ትሄዳሉ ብሏል ሬሌቮ ከትልልቅ ክለቦች ትልልቅ ጥያቄዎች ለዲን ሆይችሰን ቀርበውለታል። ዋነኞቹም ሪያል ማድሪድ እና ባየር ሚኒክ ናቸው። ተጫዋቹ ገና በጉዳዩ ላይ እያሰበበት እንደሆነ ከውስጥ ሰዎች መረጃ ደርሶናል ይላል ዴቪድ ኦርነስቲን። እናም እስካሁን ምንም አዲስ ነገር ግን እንደሌለ ነው ዴቪድ ኦርነስቲን የገለጸው። በቻምፒየንስ ሊጉ ውብ ጎል አስቆጥሬ ያለሁ፣ ነገር ግን ስለ ግቡ ብዙም አልተወራም፣ ምክንያቱም እኔ ስሜ ክሪስቲያኖ ሮናልዶ አይደለም ና ሲል ጋሬዝ ቤል ነው የተናገረው። እንግዲህ ጋሬዝ ቤል በዛው የውድድር ዓመት ላይ ድንቅ የመቀስመት ጎል ማስቆጠር መቻሉን እናስታውሳለን። ነገር ግን እኔ ሰሜ ክሪስቲያኖ ሮናልዶ ስላልሆነ በቻምፒየንስ ሊጉ ያስቆጠርኩት ጎል ግን አልተወራለኝም ሲል ሀሳቡን ሰጥቷል። ራኡል አሴንሲዮ ሙሉ በሙሉ ልቡ በሪያል ማድሪድ ቤት ነው፣ እናም በክለቡ ደስተኛ እንደሆነም ፋብሪሲዮ ሮማኖ መረጃውን አረጋግጧል። ባርሴሎና ያቀረበው ይግባኝ ውድቅ ሆነ። የላሊጋው መሪ ባርሴሎና የወጣለት የጨዋታ መርሃ ግበር እንዲቀየር ያቀረበው ይግባኝ ውድቅ መደረጉ ይፋ ሆነዋል። ባርሴሎና ከኦሳሱና ጋር ያለውን ተስተካካይ መርሃ ግበር እንዲያደርግ የወጣለት ቀን ከብሔራዊ ቡድኖች ጨዋታ በኋላ የቀረበ መሆኑን ተከትሎ እንዲቀየርለት ጠይቆ ነበር። ይህንን ተከትሎ የሁለቱ ክለቦች ተስተካካይ መርሃ ግበር የዛሬ ሳምንት የሚደረግ ይሆናል መጋቢት 18 2017 ዓ.ም። ይከዳል። ባርሰሎና በጨዋታ ወደ ደቡብ አሜሪካ የሚያቀኑ ራፊኒያና ሮናልድ አሮሆ ግልጋሎትን ላያገኝ እንደሚችል ነው የሚታመነው። ፊፋ ለሜሲ የዓለም ዋንጫን ሰጥቶታል ብሏል ኤቭራ። የቀድሞ ፈረንሳዊው የኋላ መስመር ተጫዋች ፓትሪስ ኤቭራ ፊፋ የ2022ን የዓለም ዋንጫ ለአርጀንቲና አሳልፎ ሰጥቷል ሲል ነው የተቸው። አርጀንቲና በ2022 ኳታር ዓለም ዋንጫ ውድድር ፈረንሳይን በመለያ ምት አሸንፋ ሻምፒዮን መሆና የሚታወስ ነው። በ2022 ዓለም ዋንጫውን ለሜሲ እንደሰጡት ሁላችንም እናውቃለን ያለው ኤቭራ ሁሉም ነገር አስቀድሞ የተጻፈ ስክሪፕት ነበር ሲልም ይናገራል። በወቅቱ ፈረንሳዊያን እንኳን ሊዮኔል ሜሲ ዋንጫውን እንዲያሸንፍ ይፈልጉ ነበር ሲል ነው ኤቭራ አስቴቱን የሰጠው። ዜግነትን ወደ ስፔን በመቀየር ያለጸጸትም ብሏል ዴን ሆችሰን ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን ጥሪ የቀረበለት የቦርን መዝቡ ተከላካይ ዴን ሆጅሰን ዜግነቱን ከኔዘርላንድ ወደ ስፔን በመቀየሩ እንደማይጸጸት ይገልጻል። ኔዘርላንድ ውስጥ የተወለደው ዴን ሆጅሰን ኔዘርላንድ ከ19 ዓመት በታች ብሔራዊ ቡድን አምበል በመሆኑም ተጫውቷል። በአምስት ዓመቱ ወደ ስፔን ያመራው ተጫዋቹ በ16 ዓመቱ ዩቬንቱስን ለመቀላቀል ወደ ጣሊያን እስካመራበት ጊዜ ድረስም በስፔን ኑሯል። ዴን ሆችሰን ባለፈው ዓመት ስፔን ዜግነት ያገኘ ሲሆን ለቡድኑ ከ21 ዓመት በታች ቡድንም ጥሪ ቀርቦለት በመጫወት ላይ ነበርም። ስፔን ቤቴ ነች ያለው ዴን ሆችሰን ጥሪ ባይቀርብልኝም እንኳን ስፔናዊ ሆኜ እቀጥላለሁ፣ በቀጣይ 20 ዓመትም ባልጠራ ግድ አይሰጠኝም፣ ስፔናዊ ነኝ ሲል ተደምጧል። ዴን ሆችሰን ስፔን የመጀመሪያ ጨዋታውን እንግዲህ ትናንትና ከኔዘርላንድ ጋር አድርጋለች። ፓብሎ ዲባላ ከውድድር ዘመኑ ውጭ ሊሆን ነው። አርጀንቲናዊው የሮማ የፊት መስመር ተጫዋች የሆነው ፓብሎ ዲባላ ቡርኑ ካግሊያሪን ባሸነፈበት ጨዋታ ከባድ የጡንቻ ጉዳት እንዳጋጠመው ተገልጿል። ይህንን ተከትሎ ፓብሎ ዲባላ በሚቀጥሉት ቀናት የቀዶ ጥገና ሕክምና እንደሚደረግለት በማህበራዊ ትስስር ገጹ አረጋግጧል። ፓብሎ ዲባላ በጉዳቱ ምክንያት ከቀሪው የውድድር ዓመት ውጪ ሊሆን እንደሚችልም በመዘገብ ላይ ይገኛል። ጃፓን ለዓለም ዋንጫ ማለፍዋን አረጋገጠች። የጃፓን ብሔራዊ ቡድን ከባህሬን ብሔራዊ ቡድን ጋር ያደረገው ጨዋታ የዓለም ዋንጫ ማጣሪያ ጨዋታን 2 ለዜሮ ማሸነፍ ችለዋል። ጃፓን ማሸነፏን ተከትሎ ነጥቧን 19 በማድረስም ለቀጣዩ የ2026 የዓለም ዋንጫ ውድድር ማለፏን አረጋግጣለች። የጃፓን ብሔራዊ ቡድን ለዓለም ዋንጫው ማለፉን ያረጋግጠም የመጀመሪያ ብሔራዊ ቡድን መሆን ችሏል። የጃፓን ብሔራዊ ቡድን በምድቡ ያደረጋቸውን ሰባት የማጣሪያ ጨዋታዎች አልተሸነፈም፣ ስድስቱን አሸንፎ በአንዷ አቻ ተለያይተዋል። ይህንን ተከትሎ በ2026 የዓለም ዋንጫ ውድድር አዘጋጅ ሀገራት አሜሪካ፣ ሜክሲኮ እና ካናዳ እንዲሁም ጃፓን ለዓለም ዋንጫ ማለፋቸው የተረጋገጡ ሀገራት ናቸው። ዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝደንት ሾመዋል። የዓለም አቀፉ ኦሎምፒክ ኮሚቴ አይኦሲ አባላት በትላንትናው ዕለት በግሪክ ባደረጉት ምርጫ አዲስ ፕሬዝደንት መርጠው ሾመዋል። ይህንን ተከትሎም እንግዲህ ክሪስፒ አስረኛዋ የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝደንት በመሆን በይፋ ተሹመዋል። የ41 ዓመቷ ዚምባብዌቷ ክሪስፒ የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት በመሆን የተሾሙ የመጀመሪያዋ እንስት በመሆንም አዲስ ታሪክ ጽፈዋል። በተጨማሪም የመጀመሪያው አፍሪካዊ ፕሬዚደንት፣ እንዲሁም ወጣት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንትም መሆን ችለዋል። የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ አሸናፊዋ ክሪስፒ የዚምባብዌ ስፖርት ሚኒስተር በመሆን በማገልገል ላይ ናቸው። ክሪስፒ ቶማስ ባህን በመተካት ለሚቀጥሉት ስምንት ዓመታትም የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝደንት በመሆን የሚያገለግሉ ይሆናል ይላል መረጃው። የተወደዳችሁና የተከበራቸው ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁ በአክብሮት ተመኘው። መልካም ጊዜ ይሁንላችሁ። መልካም ጊዜ ይሁንላችሁ።